መስከረም አንድ ዘፍጥረት አንድ ጳጉሜ አምስት ራዕይ 22 ብለን የጀመርነው የመጽሐፍ ቅዱስ ጉዟችን ዛሬ በጌታ ጸጋ ሰባ ሰባተኛ ቀኑ ላይ ደርሷል። በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። ዛሬ በ77ተኛ ቀናችን የምናነበው የአንደኛ ሳሙኤል መጽሐፍን ከምዕራፍ አንድ እስከ ሶስት ድረስ ይሆናል። በጌታ በኢየሱስ ስም አነባለሁ። አብረን እናንብብ። አንደኛ ሳሙኤል ምዕራፍ አንድ በተራራማው በኤፍሬም አገር ከአርማቴም መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበረ። እርሱም የኢያርሚኤል ልጅ የኤልዮ ልጅ የቶሁ ልጅ የናሲብ ልጅ ነበረ። ሁለት ሚስቶች ነበሩት። የአንዲቱም ስም ሀና፣ የሁለተኛ የሁለተኛይቱም ስም ፍናና ነበረ። ለፍናናም ልጆች ነበሯት፣ ለሀና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበረ። የእግዚአብሔርም ካህናት ሁለቱ የኤሌ ልጆች አፍኔንና ፊንሐስ በዚያ ነበሩ። ህልቃና የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና ለወንዶችና ለሴት ልጆቿ ሁሉ እድል ፈንታቸውን ሰጣቸው። ሃናንም ይወድድ ነበርና ለሃና ሁለት እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማህፀኗን ዘግቶ ነበረ። እግዚአብሔርም ማህፀኗን ዘግቶ ነበረና ጣውንቷ ታስቆጣት፣ ታበሳጫትም ነበረ። በየአመቱም እንዲህ ባደረገ ጊዜ እርሷም ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበረ። ሀናም ታለቅስ ነበረ፣ አንዳችም አትቀምስም ነበረ። ባሏም ህልቃና ሀና ሆይ፣ ለምን ታለቅሻለሽ? ለምን ሳትቀምሽም? ለምንስ ልብሽ ያዝንብሻል? እኔ ከአስር ልጆች አልሻልሽም? ምን አላት። በሴሎ ከበሉና ከጠጡ በኋላ ሀና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበረ። እርሷም በልቧ ትመረር ነበረ፣ በእግዚአብሔርም ፊት ጸለየች። ጽኑ ልቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተህ ብታስበኝ፣ እኔንም ባትረሳኝ፣ ለባሪያህም ወንድ ልጅ ብትሰጥ፣ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ መላጭም በራሱ አይደርስበትም ብላ ስዕለት ተሳለች። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበረ። ሀናም በልቧ ትናገር ነበረ፣ ድምጿ ሳይሰማ ከንፈሯን ታንቀሳቀስ ነበር። ኤሊም እንደሰከረች ቆጠራት ኤሊም ስካርሽ እስከ መቼ ነው የወይን ጠጅሽን ካንቺ አሪቂው አላት ሀናም ጌታዬ ሆይ አይደለም እኔስ ልባ ያዘነባት ሴት ነኝ ጠጅና ሌላ የሚያሰክር ነገር አልጠጣሁም ነገር ግን በእግዚአብሔር ፊት ነፍሴን አፈስሳለሁ ሀዘኔና ጭንቀቴ ስለበዛ እስካሁንም ድረስ ተናግሬ ያለውና ባሪያህን እንደምናምንቴ ሴት አትቁጠረኝ ብላ መለሰችለት ኤሊም በደህና ሂጂ የእስራኤልም አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ባሪያ በአይን ፊት ሞገስ ላግኝ አለችው። ሴቲቱን መንገዷን ሄደች በላችም። ፊቷም ከእንግዲህ ወዲህ ሀዘንተኛ መስሎ አልታየም። ማልደው ተነስተው በእግዚአብሔር ፊት ሰገዱ። ተመልሰውም ወደ አርማቴም ወደ ቤታቸው መጡ። ህልቃና ሚስቱን ሀናን አወቃት፣ እግዚአብሔር ማሰባት። የመጽነስም ወራት ካለፈ በኋላ ሀና ወንድ ልጅ ወለደች። እርሷም ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራች። ሰውየውም ህልቃና ከቤተሰቡ ሁሉ ጋር የአመቱን መስዋዕትና ስእለቱን ለእግዚአብሔር ያቀርብ ዘንድ ወጣ። ሃና ግን አልወጣችም። ባሏንም ህፃኑ ጡት እስኪተው ድረስ እቀመጣለሁ ከዚያም በኋላ በእግዚአብሔር ፊት ይታይ ዘንድ በዚያም ለዘለ ዓለም ይሆን ዘንድ አምጠዋለው አለችው። ባሏም ህልቃና በዓይንሽ ደስ ያሰኘሽን አድርጊ፣ ጡትም እስኪተው ድረስ ተቀመጪ፣ ብቻ እግዚአብሔር ቃሉን ያጽና አላት። ሴቲቱም ልጇን እያጠባች ጡት እስኪተው ድረስ በቤቷ ተቀመጠች። ጡትም በተወ ጊዜ ከእርሷ ጋር እርሱንና የአንድ አመት ወይፈን አንድ የኢፍ መስፈሪያ ዱቄት አንድ አቁማዳ የወይን ጠጅ ይዛ ወደ ሴሎ ወደ እግዚአብሔር ቤት አመጣቸው። ህፃኑም ገና ታናሽ ነበረ። ወይፈኑንም አረዱ፣ ህፃኑንም ወደ ኤሊ አመጡት። እርሷም አለች ጌታዬ ሆይ በሕያው ነፍስህ ምላለው፣ ጌታ ሆይ ወደ እግዚአብሔር ለመጸለይ በዚህ በአንተ ዘንድ ቆማ የነበረች ሴትን ነኝ። ስለዚህ ህፃን ጸለይኩ፣ እግዚአብሔርም የለመንኩትን ልመና ሰጥቶኛል። እኔም ደግሞ ለእግዚአብሔር ሰጥችዋለሁ። እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል። አንደኛ ሳሙኤል ምዕራፍ ሁለት ሐናም ስትጸልይ እንዲህ አለች። ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል። እንደ እግዚአብሔር ያለ ቅዱስ የለምና እንደ አምላካችንም ጻድቅ የለምና ከአንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ እግዚአብሔር አዋቂ ነውና እግዚአብሔርም ስራውን የሚመዝን ነውና ካፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብሯል፣ ደካሞችም በኃይል ታጥቀዋል። ጠግበው የነበሩ እንጀራን አጡ፣ ተርቦ የነበሩ ከራብ አርፈዋል። መካኒቱ ሰባት ትወልዳለችና ብዙ የወለደችው ደክማለች። እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞም ከፍ ከፍ ያደርጋል ከህዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያስነሳል፣ ምስኪኑንም ከጉድፍ ያስነሳል። የምድር መሰረቶች የእግዚአብሔር ናቸውና በእነርሱም ላይ ዓለምን አደረገ። እርሱ የቅዱሳኑን እግር ይጠብቃል፣ አጣን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ አይበረታምና፣ ከእግዚአብሔር ጋር የሚጣሉ ይደቃሉ። በሰማይ የሚያንጎደጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል። ለንጉሱም ኃይል ይሰጣል። የመሲሁንም ቀንድ ከፍ ከፍ ያደርጋል። ህልቃናም ወደ ቤቱ ወደ አርማቴም ሄደ። ብላቴናውም ከካህኑ ከኤሊ ፊት እግዚአብሔርን ያገለግል ነበረ። የኤሊም ልጆች ምናምንቴዎች ነበሩ። እግዚአብሔርንም አያውቁም ነበረ። የካህናት ልማድ በህዝቡ ዘንድ እንዲህ ነበረ። ሰው ሁሉ መስዋዕት ሲያቀርብ ስጋው በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበረ። በእጁም ሶስት ጣት ያለው ሜንጦ ነበረ። ወደ ድስቱ ወይም ወደ ምንቸቱ ወይም ወደ አፍላሉ ወይም ወደ ቶፋው ይሰደው ነበረ። ሜንጦም ያወጣውን ሁሉ ካህኑ ለእርሱ ይወስደው ነበረ። ወደዚያም በመጡት በእስራኤላውያን ላይ በሴሎ እንዲሁ ያደርጉ ነበረ። ደግሞም ስቡን ሳያቃጥሉ የካህኑ ሎሌ መጥቶ የሚሰዋውን ሰው ጥሬውን እንጂ የተቀቀለውን ስጋ ከአንተ አይወስድምና፣ እጠብ ስለት ዘንድ ለካህኑ ስጋ ስጠኝ ይለው ነበረ። ሰውየውም አስቀድሞ ስቡን ያቃጥሉት፣ ኋላም ሰውነት ደስ የሚያሰኛትን ትወስዳለህ ቢለው፣ እርሱ አይሆንም፣ ነገር ግን አሁን ስጠኝ፣ እምቢም ብትል በግድ ወስደዋለው ይለው ነበረ። ሰዎቹም የእግዚአብሔርን ቁርባን ይንቁ ነበርና የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። ሳሙኤል ግን ገና ብላቴና ሳለ የበፍታ ኤፉድ ለብሶ በእግዚአብሔር ፊት ያገለግል ነበረ። እናቱም ታናሽ መደረቢያ ሰራችለት። በየዓመቱ መስዋዕት ለመሰዋት ከባላው ጋር ስትመጣ ታመጣለት ነበረ። ኤሊም ህልቃናንና ሚስቱን ለእግዚአብሔር ስለተሳለች ውስጦታ ፋንታ ከዚህ ሴት እግዚአብሔር ዘር ይስጥ ብሎ ባረካቸው። እነርሱም ወደ ቤታቸው ሄዱ። እግዚአብሔርም ሀናን አሰበ፣ ጸነሰችም። ሶስት ወንዶችና ሁለት ሴቶች ልጆች ወለደች። ብላቴናውም ሳሙኤል በእግዚአብሔር ፊት አደገ። ኤሊም እጅግ አረጀ ልጆቹ በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛውም ድንኳን ደጅ ከሚያገለግሉ ሴቶች ጋር እንደተኙ ሰማ እርሱም አላቸው ስለ ክፉ ስራችሁ ከዚህ ህዝብ ሁሉ ሰምቻለሁና ስለ ስለምን እንዲህ ያለ ነገር ታደርጋላችሁ ልጆቼ ሆይ የእግዚአብሔርን ህዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለምና ይህ አይሆንም ሰውስ ሰውን ቢበድል እግዚአብሔር ይፈርድበታል ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው እነርሱ ግን እግዚአብሔር ሊገድላቸው ወዷልና የአባታቸውን ቃል አልሰሙም። ብላቴናውም ሳሙኤል እያደገ ሄደ፣ በእግዚአብሔርም በሰው ፊት ሞገስ እያገኘ ሄደ። እግዚአብሔርም ሰው ወደ ኤሊ መጥቶ አለው። እግዚአብሔር እንዲህ ይላል በግብፅ በፈርዖን ቤት ባሪያ ሳለ ለአባት ቤት ተገለጥኩ። ከእስራኤልም ነገድ ሁሉ ካህን የሆነኝ ዘንድ በመሠዊያ ላይ ይሰዋ ዘንድ እጣንንም ያጥን ዘንድ ኤፉድንም በፊት ይለብስ ዘንድ ለእኔ መረጥኩት። የእስራኤል ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባት ቤት ሰጠሁ። በማደሪያ ያቀርቡት ዘንድ ያዘዝኩትን መስዋዕቴንና ቁርባኔን ስለምን ረገጣችሁ? እንድትወፍሩም የሕዝቤን የእስራኤልን ቁርባን ሁሉ መጀመሪያ በመብላታችሁ ከኔ ይልቅ ልጆችህን ለምን አከበርክ? ስለዚህም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባትህን ቤት ለዘላለም በፊቴ እንዲኖር ተናግሬ ያለው። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆነልኝም። እነሆ ለቤትህ ሽማግሌ እንዳይገኝ ክንድህን የአባትህንም ቤት ክንድ የምሰብርበት ዘመን ይመጣል በእስራኤል በረከት ሁሉ በማደሪያዬ ጠላትን ታያለህ በቤትህም ለዘላለም ሽማግሌ አይገኝም ከመሰዊያዬ ያልተቆረጠ ልጅህ ቢገኝ አይንህን ያፈዘዋል ነፍስህን ያሳዝናል በቤትህም የሚወለዱ ሰዎች ሁሉ በጎልማስነት ይሞታሉ ይህ በሁለቱ ልጆች በአፍኒንና በፊንሀስ ላይ የሚመጣ ለአንተ ምልክት ነው ሁለቱ በአንድ ቀን ይሞታሉ የታመነም ካህን ለእኔ አስነሳለሁ በልቤም በነፍሴም እንዳለ እንዲሁ ያደርጋል እኔ የታመነ ቤት እሰራለታለሁ። ዘመኑን ሁሉ እኔ በቀባሁት ሰው ፊት ይሄዳል። ከቤትህም የቀረው ሁሉ ይመጣል፤ በፊቱም ሰግዶ ቁራሽ እንጀራ እበላ ዘንድ ከካህናት ወደ አንዲቱ ወጣ እባክ ስደደኝ ብሎ አንድ ብር አንድ እንጀራም ይለምናል። አንደኛ ሳሙኤል ምዕራፍ 3 ብላቴናው ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበረ። በዚያን ዘመን የእግዚአብሔር ቃል ብርቅ ነበረ፣ ራእይ የማይገለጥም ነበረ። በዚያን ዘመን እንዲሆነ የኤሊ ዓይኖች ማየት እስኪሳናቸው ድረስ መፍዘዝ ጀምረው ነበረ። ኤሊም በስፍራው ተኝቶ ሳለ የእግዚአብሔርን መብራት ገና ሳይጠፋ ሳሙኤልም የእግዚአብሔር ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ እግዚአብሔር ሳሙኤልን ጠራው። እርሱም እነሆኝ አለ፣ ወደ ኤሊም ሮጠ። እነሆ የጠራህኝ አለው። እርሱም አልጠራውህም፣ ተመልሰተኛ አለው። ሄዶም ተኛ። እግዚአብሔርም ደግሞ ሳሙኤል ሆይ ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደና፣ እነሆ የጠራኸኝ አለ። እርሱም ልጄ ሆይ አልጠራውህም ተመልሰተኛ ብሎ መለሰ። ሳሙኤል ግን ገና እግዚአብሔርን አላወቀም ነበረ፣ የእግዚአብሔርም ቃል ገና አልተገለጠለትም ነበር። እግዚአብሔርም ሳሙኤልን እንደገና ሶስተኛ ጊዜ ጠራው። እርሱም ተነስቶ ወደ ኤሊ ሄደና፣ እነሆኝ የጠራኸኝ አለ። ኤሊም እግዚአብሔር ብላቴናውን እንደጠራው አስተዋለ። ኤሊም ሳሙኤልን ሄደተኛ ቢጠራህም አቤቱ፣ ባሪያ ይሰማልና ተናገር በለው አለው። ሳሙኤልም ሄዶ በስፍራው ተኛ። እግዚአብሔርም መጥቶ ቆመ። እንደ ቀድሞም ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ባሪያ ይሰማልና ተናገር አለ። እግዚአብሔርም ሳሙኤልን አለው፣ እነሆ የሰማውን ሁሉ ሁለቱ ጆሮቹን ጭው የሚያደርግ ነገርን በእስራኤል አደርጋለሁ። በዚያን ቀን በቤቱ ላይ የተናገርኩትን ሁሉ በኤሊ አውርዳለሁ። እኔም ጀምሬ ይፈጸምበታለሁ። ልጆቹ የእርግማንን ነገር እንዳደረጉ አውቆ አልከለከላቸውምና ስለ ኃጢአቱ በቤቱ ለዘላለም እንድፈርድ አስታውቀዋለሁ። ስለዚህም የኤሊ ቤት ኃጢአት በመስዋዕትና በቁርባን ለዘላለም እንዳይሰረይለት ለኤሊ ቤት ምያለው። ሳሙኤልም እስኪነጋ ተኛ። ማልዶ ተነስቶም የእግዚአብሔርን ቤት ደጅ ከፈተ። ሳሙኤልም ራዕዩን ለኤሊ መንገር ፈራ። ኤሊም ሳሙኤልን ጠርቶ ልጄ ሳሙኤል ሆይ አለ። እርሱም እነሆኝ አለ። እርሱም እግዚአብሔር የነገረህ ነገር ምንድን ነው? ከእኔ አትሸሽግ። ከነገረህ ነገር ሁሉ የሸሸከኝ እንደሆነ እግዚአብሔር እንዲያደርግብህ እንዲህም ይጨምርብህ አለው። ሳሙኤል ነገሩን ሁሉ ነገረው፣ አንዳች አልሸሸገውም። ኤሊም እርሱ እግዚአብሔር ነው፤ ደስ ያሰኘውን ያድርግ አለ። ሳሙኤልም አደገ፣ እግዚአብሔርም ከእርሱ ጋር ነበረ፤ ከቃሉም አንዳች በምድር ላይ አይወድቅም ነበረ። እስራኤልም ሁሉ ከዳን እስከ ቤርሳቤህ ድረስ ሳሙኤል ለእግዚአብሔር ነቢይ ይሁን ዘንድ የታመነ እንደሆነ አወቁ። እግዚአብሔርም ደግሞ በሴሎ ተገለጠ፤ እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበረ። የሳሙኤልም ቃል ለእስራኤል ሁሉ ደረሰ ይላል። ማታ ሶስት ሰዓት ላይ እንደ ሁል ጊዜው ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት መጽሐፍ ቅዱስን በጥልቀት እናጠናለን። መታችሁ አብረን እናጠናላለሁኝ። ጸጋ ይብዛላችሁ።